ከዚህ ቀደም በነበረው የስራ ባህል በአዲስ አበባ ክረምቱ የዝግጅት ምዕራፍ ነው። ከዚህ ሳቤ በመነሳት በክረምቱ ወራት ፕሮጀክቶች ወደ ቀጣይ በጀት ዓመት ይሸጋገራሉ። በያዝነው 2018 በጀት ዓመት ግን ይህ ሳቤ ከመሠረቱ ተቀይሯል። በመዲናዋም በመጀመሪያው የሩብ ዓመት ለተግባር ተኮር ስራዎች ትኩረት በመሰጠቱ ሕዝብን ባሳተፉ የልማት ስራዎች የሚለኩ የሚጨበጡ አመርቂ ውጤቶች የተመዘገቡባቸው ሆነዋል። ዘጠኝ አዳዲስ ጤና ጣቢያዎች እንግዲህ ለአካል ጉዳተኞችን ታሳቢ ያደረገ ሊፍት ያላቸው እጅግ ሳቢ ማራኪና ውብ የሆኑ ለአገልጋዩም ለተገልጋዩም በጣም ምቹ የሆኑትን ዘጠኝ ጤና ጣቢያዎችን ገንብተን በአዲስ መልክ ወደ አገልግሎት እንዲገቡ ተደርጓል። በዚህ በመጀመሪያ ሮባበት ይሄ ማለት እንግዲህ አምስቶቹ ምንም አይነት ጤና ጣቢያ የሌላቸው ወረዳዎች ላይ ነው የተገበር ነው። በጣም ሰፋፊ ስራዎች ናቸው የተሰሩት። የበር ቅየራ ስራ ነበረ፣ የስቶፕ ሎክ ስራ ነበረ፣ ኢንቴክ ታወር የምንላቸው ስራዎች ነበሩ። እነዚህ ኮምፕሌክስ ስራዎች ናቸው። ከውጭ ይመጡ ስኩፓ ዳይቨሮችን ጭምር ያሳተፈ ፣ አሁንም ኦፍ ኮርስ እየተሰራ ነው ያለው ማለቅ ደረጃ ነው። ይሄን በማድረጋችን በቀን እስከ 15000 ሜትር ኪቡ ተጨማሪ ሊያስገኝ የሚችል ስራ ጥገና ስራ ነው እየተሰራ ያለው። የዳሙን እድሜ ደግሞ በኦልሞስት 60 55 አመት በላይ አስቆጥሯል። ሌላ ተጨማሪ 55 አመት ማገልገል እንዲችል ተደርጎ እየተሰራ ነው ያለው ማለት ነው። የትምህርት ለትውልድ ላይ የተሰሩ ስራዎች በጣም አመርቂ ናቸው። ሌሎች የበጎ ፍቃድ፣ የክረምት በጎ ፍቃድ ላይ የተሰሩ ስራዎች፣ የገቢዎች ላይ የተሰሩ ስራዎች፣ የልማት ስራዎች ላይ የተከናወኑ በተለይም የኮሪደር ልማታችን በሁሉም አካባቢዎች ላይ የተከናወነበት ዛሬ ላይ ፕሮጀክት ተመርቶ ፕሮጀክት አልቆ ፕሮጀክት የሚመረቅበት የክረምት ወራት ላይ የደረስንበት ወቅት ላይ የደረስን መሆኑ ከዚህም ባሻገር ሌሎች መሰራት የሚገባቸው በዕቅድ የተያዙ ስራዎች በሙሉ ስኬታማ የሆኑበት ወራቶች ናቸው ያሳለፍነው። በእነዚህ ዘርፎች ከተጠቀሱት ትምህርታዎች በተጨማሪ ከተማዋን ለነዋሪዎቿ ምቹና ተመራጭ ከማድረግ ባለፈ ክረምትን ተከትሎ የሚከሰቱ ተፈጥሯዊና ሰው ሰራሽ አደጋዎችን ለመከላከል የተከናወኑ ተግባራት በሩብ ዓመቱ ተጠቃሽ ስኬቶች የተገኙባቸው ናቸው። በጋው ላይ እነዚህም ማቅለያ የሆኑ ስራዎች በሰፊው ተሰርተው ወደ ክረምት በምንገባበት ጊዜ ትልቅ አስተዋጽኦ አምጥተውልናል ማለት ነው። እንደ አጠቃላይ በምናይበት ጊዜ ከምን ጊዜውም በተሻለ ከምን ጊዜውም በተሻለ ዘንድሮ በጎርፍ የተጎዳ ህይወትና ንብረት የለንም ማለት ይቻላል። በጣም የቀነሰ በመሬት መንሸረተትም ጉዳት የደረሰብን በጣም ቀላል የሆነ ቀድመን ዝግጅት ስላደረግን ከርቭ አድርገናል ማለት ይቻላል። ከ6 ሚሊዮን በላይ ችግኞች በራስ አቅም አዘጋጅቶ በህብረተሰብ ተሳትፎው አለምንም ወጪ በጥሩ ሁኔታ የፈጸምንበት ያለፈው ሩብ ዓመት በጥሩ ሁኔታ የፈጸምንበት ዋናው ተግባራችን ነው። ከዛ ባለፈ የአረንጓዴ ልማት ስራዎች እንደሚታወቀው ከኮሪደር ልማት ጋር ተያይዞ በሁሉም ኮሪደሮች በስምንቱም በስድስቱ ኮሪደር እና በሁለቱ የወንዝ ዳርቻ አካባቢዎች በርካታ ስራዎችን የፈጸምንበት የተሻለ የመኖሪያ ቦታ ለህብረተሰባችን ያዘጋጀንበት ወቅት ነው ማለት ይቻላል። አንዱ ይሰበስባል፣ አንዱ ያጓጉዛል አንዱ መልሶ መጠቀም ውደትን ይሰራና ገቢ ያገኛል። በተጠናቀቀው 2017 1.6 ቢሊዮን ብር የተገኘበት ሁኔታ ነው ከተጠቃሚዎቹ። አሁን ደግሞ በሩብ አመቱ ከመልሶ መጠቀም 515 ሚሊዮን በዚህ ዘርፍ በዚህ የስራ ዘርፍ የተሰማሩ የከተማው ዜጎች ያገኙበት ሁኔታ ነው ማለት ነው። ይሄ ማለት ይሄ የሚያሳየው አንደኛ ቆሻሻ የሚጣል ሳይሆን የቦዮቻችን የሚዘጋ ሳይሆን የሀብት ምንጩን ያረጋገጥንበት ነው። እነዚህ በዘጠና ቀናት የተገኙ ምርታዎች በክፍለ ከተሞችና ሴክተሮች መካከል ያፈጻጸም መጠን ልዩነት ይኖራቸው እንጂ የነዋሪዎችን ሁለንተና የተጠቃሚነት እያረጋገጡ ይገኛሉ። አመራሮቹ በቀጣይ ሩብ ዓመት ብልሹ አሰራር እና የተቋም ግንባታ ላይ በትኩረት ከመስራት ባሻገር በብዙ ጥረት ውስጥ የተገኙ ውጤታማ ስራዎችን ለማላቅ አበክረው እንደሚሰሩ አንስተዋል።